ፈትለ ወርቅ ገብረእግዚአብሔር ወይም በቅጽል ስማቸው ሞንጀሪኖ ለተፈናቃዮች ምን አሉ? የፌደራል መንግስት የኤርትራን ሰራዊት ይውጣ የሚለው ትግራይንም ኤርትራንም ለመውረር አስቦ ነው ብለዋል። የትግራይ ህዝብ ሙሉ ሰላማዊ ሰልፍ እንዲወጣ እናደርጋለን፣ ህወሀት ሳይድን ተፈናቃይ ይመለስም። እናንተ ተፈናቃዮች ግን ግፍ እኛም ጋር እንገፋለን፣ በፌዴራል መንግስት ላይ ጫና ለማድረግ ተቃውሞ አጠናክራችሁ ቀጥሉም ብለዋል። ህወሀት 50 ዓመት ያስቆጠረው አንጋፋ ድርጅት ነው፣ በብጫቂ ወረቀት አይሰረዝም። ምክንያት ቱም በእያንዳንዱ የትግራይ ህዝብ ልብ ውስጥ ያለው ድርጅት ነው ብለዋል። ተፈናቃዮች በበኩላቸው ጦርነት አንፈልግም፣ ልጆቻችንን ያስጨረሰው በእናንተ ድክመት ነው፣ የኤርትራ ሰራዊት በአንዳንድ ቦታዎች በኮንክሪት አጥር እየሰራ ነው፣ የኤርትራ ሰራዊት አሁንም ከትግራይ ግዛት ለቆ አልወጣም የሚሉ ጥያቄዎችም አንስተዋል። ያ ሰፋ ያለ ዜና ይዘን ቀርበናል። ግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃት በአፋጣኝ ያቁም የተባለው በስህተት ነው ሲል የአሜሪካው አምባሳደር ማሲንጋ ተናገሩ። በዚህም ቆይተን የምንላችሁ ነገር አለ። በአቃቢ ህግ በሙዚቀኛ እንዱ አለም ጎሳይ ላይ ክስ ባለመመስረቱ በዋስ መፈታቱን ጠበቃው ገለጹ። በዚህም ጉዳይ ማብራሪያ የምንላችሁ ነገር አለ ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮች እና አድማጮች እንደምን እንደምናላችሁ። ለእለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ ወይዘሮ ፈትለ ወርቅ እንደ ራሰሽ ሆነች ልታስብ ይገባ ነበር ጂ መንደላቀቅ ቤት ፎቅ እየኖረች በምቹ አልጋ ላይ የተኛች ተፈናቃይ ህዝብ ግን ዞር ብለሽ እንኳ አታይም፣ ሁላችንም አታዩንም ሲሉም ገልጸዋል። ለምን ብለው በጥያቄ መልክ አብራርተዋል። በመጥፎ እየኖርን በቂ ያልሆነ እርዳታ ሲሰጠን ከዘጠኝ ኪሎ ተመልሰን አዋጡ ስንባል የማነሳሳ አብሮ መብላት የለመድን የዋ ህዝብ ነን ብለዋል። ከድሮሚ ህዝብ ቤት ተዘግቶ ብቻው መብላት አያቅም። አሁንም እስክንመለስ እንዳተኙ አሁን መኖር ቆርጠን ተነስተናል። የሸወዳችሁን ጊዜ ይበቃናል ብለዋል። ካሁን ካሁን ትመልሱናላችሁ መሪዎች አሉ ብለን ተኝተን ነበር፣ ተሸውደናል ብለዋል። ካሁን በኋላ ግን አንተኛም። ተፈናቃይ ህዝብ ቆርጠን ተነስተናል መኖርም ገፍተን፣ በራሳችን አንሄድም። ህዝብ እንዳይጠፋባችሁ ካሉ ህዝብ ወንበር ላይ ተቀምጣችሁ ምን የምታደርጉ ተግባር የለም ብለዋል። ህዝብ ይዞ ነው ሁሉም ነገር። ተፈናቃይ ህዝብ መሮት የማይሆን ውሳኔ ወስኖ አደጋ ቢሆን የምታመጡ ነገር የለም። መሮናል አምስት ዓመት ሙሉ መለመን ብለዋል። እኛኮ ባለሀብቶች ባለ ድርጅት የነበርን እንኳን ልንለማ የምንረዳ የምንሰጥ ነበር፣ እኛ ግን አሁን በመከራ ተፈተናል ብለዋል። ከዚህ በኋላ ግን ትግስት የለንም፣ በራሳቸው ተነስተን እንሄዳለን፣ እንመለሳለን። እዚህ ሞት፣ እዚያም ሞት፣ ፍትህ የማናገኝ ከሆነ የታሪክ ተጠያቂ ትሆናላችሁ ብለዋል። ለሞተውም ህዝብ የታሪክ ተጠያቂ እንደሆናችሁ ሁሉ አሁንም ከሞት ለተረፈው ህዝብ በታሪክ ተጠያቂ እንዳትሆኑ እኛን ወጣቶችን ስብሰ ሰባ እስከ ተከዜ ጫፍ ድረስ ልትሸኙም ብቻ ነው የምንጠብቀው ብለዋል። የሚባል ጦርነት አንፈልግም። የጦርነት ወሬ ያታሰሙን ይበቃናል፣ ጦርነት ህዝባችን የበላው ብለዋል። እኛ ከማንም ጋር ተስማምተን በንግግር ብቻ ችግራችን እንድንፈታ እንፈልጋለን። ወደ ፈረሰው ቤታችን ተመልሰን ገብተንም ቢሆን መመለስ ነው የምንፈልገው ብለዋል። መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃት በአፋጣኝ አቁም የተባለው ስህተት ነው ሲል የአሜሪካው አምባሳደር ማሲንጋ ተናገሩ። በኢትዮጵያ አሜሪካ አምባሳደር ኤርቨር ማሲንጋ ከሳምንታት በፊት በፌደራል መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣኝ እንዳያቆም በሚል በኤምባሲው ማህበራዊ ገጽ የተላለፈው መልዕክት በአስተዳደራዊ ስህተት ነው የወጣው ነው ብለዋል። አምባሳደር ማሲንጋ ግንቦት 15 2017 ዓ.ም ያስተላለፉት ይህ መልዕክት በኤምባሲ ፌስቡክ እና ኤክስ ገጾች ላይ ተነስቶ በተመሳሳይ ቀን ተሻሽ እንዲወጣ ተደርጓል። አምባሳደሩ ሐሙስ ሰኔ 5 2017 ዓ.ም ለጥቂት የሀገር መገናኛ ብዙሃን በሰጡ መግለጫ በሳቸው ስም የወጣው መልእክት ቀድሞውን እንደማያውቁና በአስተዳደራዊ ስህተት የወጣ እንደሆነ ተናግረዋል። ስህተት ነበር፣ ከስህተት ያለፈ ትርጉም የሚሰጠው አይደለም። በአስተዳዳሪ ግፊት ምክንያት ቀድሞ የነበረ እኔ ያልመለስኩትን ይሁንታ ያልሰጠሁበት ረቂቅ ነበር የምጠቀመው ማህበራዊ ሚዲያ ላይ የወጣው ብለዋል። ከዚህ በኋላ ግን የእኛ ትክክለኛ አቋም የሚያንጸባርቅ መልእክት እንዲወጣ ተደርጓል ነው ሲሉም ገልጸዋል። በአሜሪካ ኤምባሲ አውጥቶት የነበረውና አምባሳደር ኤርቨር ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡት መልእክት በኤምባሲ የፌስቡክና ኤክስ ገጾች ላይ ነበር የተለጠፉት። ከጥቂት ሰዓት በኋላ ይህ መልእክት ተነስቶ በአዲስ ተቀይሯል። እንደ አዲስ የወጣው አምባሳደሩ መልእክት ላይ የድሮን ጥቃት በተመለከተ ፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮች መፈለጉ እንዲቀጥል የሚጠይቅ ጥሪ ተካቷል። ለፌዴራል መንግስት የነበረው አምባሳደሩ መልእክት ሁለት ሀሳቦች ያዘለ ነበር ሲሉ፣ አንደኛው በመንግስት የሚፈጸም የድሮን ጥቃት እንዲቆም የሚጠይቅ ነው። አምባሳደሩ ተጠቅሞት የነበረ አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጽመው እንደሆነ የሚያመለክት ነበር። አምባሳደሩ መጀመሪያ መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምነት እንዲያመቻች እንጠይቃለን ብለዋል። ይህ ጥሪ የተከተተበት አምባሳደር ማሲንጋ መልእክት ከሰዓታት በኋላ በኋላ በኤምባሲው የፌስቡክ እና ኤክስ ገጾች ተነስተዋል። አምባሳደሩ በትናንትናው ዕለት በሰጡት መግለጫ ላይ ተሻሽሎ የወጣው መልእክት የሚመለከታቸው አካላት ደርሷልም ሲሉ ገልጸዋል። ሰባት ሰዓት ገደማ በድጋሚ የተለጠፈው አምባሳደር መልእክት የድሮን ጥቃት የተመለከተው ክፍል ሲያስወጣውና ፌዴራል መንግስት የቀረበው ጥሪ ያሻሻለ ነው። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮች መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደር መንግስቱ የዜጎች ደህንነት የመኖር ዋስትና እንዲያስቀድም ጥሪ አቅርቧል። በአምባሳደሩ መልእክት ሰዓት ላይ ከዚህ ውጭ የተደረጉ ሌላኛው ማሻሻያ ለፋኖ ሀይሌት የተባለው መልእክት ጥሪ እናቀርባለን የሚለው እናሳስባለን የሚል የተተካ ነው። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ከፋኖ በተጨባጭ እና ሰላማዊ አላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበር። በአምባሳደሩ በኦሮሚያ የሚካሄደው ግጭት በማቆም የኦሮሞ ነጻነት ሰራዊት ድርድሮች እንዲቀጥል ጥሪ እናቀርባለን በማለት በሌላኛው ታጣቂ ቡድን ያስተላለፉ ጥሪ አልተቀየረም። የመንግስት ኃይሎች በአማራና በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂ ቡድኖች ጋር የሚያደርጉት ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የህዝብ መደበኛ እንቅስቃሴ ከፍተኛ ሁኔታ እየተስተጓጎለ መሆኑን ነ ነዋሪዎች ይናገራሉ። ከዚህም ግጭት በተያያዘ የሚፈጸም የድሮን ጥቃቶች በተለያዩ የሀገሪቱ ክፍሎች ውስጥ ሰላማዊ ሰዎች መገደላቸው መንግስታዊ የሰብአዊ መብት ኮሚሽን ጨምሮ ሌሎች ሪፖርቶች ማመልከታቸው ይታወቃል። አቃቢ ህግ በሙዚቀኛ እንዷለም ጎሳይ ላይ ክስ ባለመመስረቱ በዋስ መፈታተቱን ጠበቃው ገለጹ። በጮኛ ቀነኔ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ እንዷለም ጎሳይ ላይ አቃቢ ህግ ክስ ባለመመስረቱ በዋቢ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግሯል። ከጮኛው ሞት በኋላ ለሶስት ወራት በእስር ላይ የቆየው አንዷለም ጎሳ በ50 ሺ ብር ዋስ ማክሰኞ ሰኔ 3 2017 ም መፈታቱን ጠበቃው ገልጿል። ይህግ ባለሙያ ለቢቢሲ እንደገለጹ ከሆነ ላለፉት ሶስት ወራት ክስ በፍርድ ቤት ሲታይ የነበረ አንዷለም ጎሳይ ላይ አቃቢ ህግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤት ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራቸውን ሲያደርጉ ቆይተዋል። ፖሊስ ግንቦት 15 2017 ዓ ም ምርመራው አጠናቆ ጉዳዩ ለአቃቢ ህግ አስተላልፏል ብለዋል። አቃቢ ህጉ የህግ የፖሊስ ምርመራ በደረሰው 15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቢ ህግ እስከ ግንቦት 30 2017 ዓ ም ድረስ ክስ እንዲመሰረት ወይም ምርመራ በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህ አላደረገም ብለዋል። አቃቢ ህግ የፖሊስ ምርመራ በደረሰው ሰው በ15 ቀናት ውስጥ ክስ ካልተመሰረተ ከህግ ውጪ ታስሯል ተብሎ ስለሚታሰብ የደንበኞቹን አካል ነጻ የማውጣት እንቅስቃሴ እንዲከበርላቸው ጠበቃው ለፍርድ ቤት መጠየቃቸው ገልጿል። ፍርድ ቤቱ የተጠርጣሪው ጥያቄ ተመልክቶ አንዱ አለም ጎሳ በዋስ እንዲፈታ ብያኔ መስጠቱን ተናግሯል። በሙዚቀኛው በዋስ መፈታት ውሳኔ የተመለከተው የሟች ቀኒና አባት አዱኛ አቶ አዱኛ ዋቆ ልጃቸው ለሁለተኛ ጊዜ ነው የገደሏትም፣ ሲሉ ለቢሲ ተናግረዋል። እስከዚህ ሰዓት ድረስ ፖሊሲም ሆነ አቃቢ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁም በብላሽ የሶስት ወራት ነግዷል። የልጃችን ደምም እውነታው አላገኘም። የልጃችን ለሁለተኛ ጊዜ ነው የገደሏትም፣ ሲሉም አብራርተዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ህጉ ውስብስብ ነውና አቃቢ ህግ የሚለው አይተን በአምላክ እንሰጣለን። እንደሰውም የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው ብለዋል። ምሮ አንስቶ የነበረ ነው እኛም ለማርከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይቷል። ብለዋል አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት አንድ 2017 ዓ ም ለሊት 10 ሰዓት አካባቢ ከጮኛዋ ከሚኖርበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈት ህይወት መሆኑን ፖሊስ አመላክቷል። ከቀነኒ ሞት ተያይዞ በግድያ ተጠርጥሮ የታሰረው ጮኛ እንዳለም ጎሳዬ ከዚህ ቀደም በዋስ እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃው ያሻሻለ በሚል ውድቅ መደረጉ ይታወሳል። ቀጣይ ሂደት ምን ይሆናል? በሚል በቢሲ የጠየቃቸው የሙዚቀኛው ጠበቃ እስካሁን የፍርድ ቤት ቀጠሮ አልተሰጠውም፣ የአቃቢ ህግ ውሳኔ እየተጠበቀ ነው፣ ክስ ለመስረትም ሆነ መዝገቡን ለመዝጋት የሚሰጠው ውሳኔ ግልባጭ የምንጠብቅ ይሆናል ብሏል። አባት አዱኛ ዋቁ ከዚህ ቀደም ለቢሲ ኦሮሞኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ልጅቷ ከፎቅ ወርቃ ሞታለች ብለው እንደማያምኑ ተናግረዋል። ደውለው ልጅቷ ከፎቅ ወርቃለች ብለው ተናገሩ። ልጅቷ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷ የምትቀይር ቤተሰቧን ለለውጥ የምትሰራ ናት። ስለ ነገ ታስባለች። እንደ አይነቱ ተልካሻ ነገር አታደርግም ብለዋል። ራሷን ከፎቅ ወርውራ የሚለው ነገር አይዋጥልኝም። ሰው ጎርቷት እንዲታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችን ደም እንጂ ሌላ አይደለም ሲሉ ማክለው ተናግረዋል። ሚከተለውም ሆኖም አንዱ ዓለምና ቀነኒና ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጭት ከተማ የተወለደችው ቀነኒ በልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች ህይወቷ ታሪክ ያስረዳል። በ5 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓ ም ከአርባ ምንጭ ዩኒቨርሲቲ በሃይድሮ ኤሌክትሪክ ሞተር ኢንጂነሪንግ ተመርቃለች። ከዚያም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግና በማስታወቂያ በመዝናኛ ስራዎቿ ትታወቃለች።